የነዛ ልጆች ጀልባ ሲሸነቁሩ ወይም ደግሞ ሲበሷት ሰዎቹን ልታሰጥማቸው ጀልባቸውን ቀደድክባቸው ብሎ ይጠይቃሉ። ጥያቄው ስለማያውቁ መልሱን ለማግኘት የተደረገ ጥያቄ ነው። ይህንን እንግዲህ አላህ ሱብሐነ ወተዓላ በቁርአን አያት ውስጥ ሲያስቀምጠውና ሲያወሳው ምክንያታዊ ሆኖ ነው። አላህ እኛን ሊያስተምረን ይፈለጋል። ብዙ የተቀደዱ የተበሱ ጀልባዎች በህይወታችን ውስጥ ብዙ የገደሉ የጎደሉ ቀዳዳ የሚመስሉ ነገሮች እኛን ለመታደግ እንግዲህ የከተማይቶቹም ጀልባዎች ሁሉ ሲወረሱ፣ የነሱ ጀልባ ግን ለመዳኛቸው ምክንያት የሆነች ናት። ምክንያቱም መቀደዷ መበሳቷ ከመወሰድና ከመወረስ አድኗት ነበር። ብዙ በህይወታችን ውስጥ የተቀደዱ ብዙ በሕይወታችን ውስጥ የሆነ ጉዳት የደረሰብን ነገሮች ሁሉ እኛ ሊጎዱ እኛ ሊያጠፉ አይደለም የሚመጡት፣ እኛ ሊጠብቁ እኛ ሊታደጉ እንደሚመጡ ነው። ይህ ቁርአን ማሳያ የሚያደርገው አንዳንድ ነገር በማጣታችን ብዙ ነገር ያጣን መስሎን ተስፋ ቆርጠን ሁሉ ነገር እንደተዘጋብን የምናስብ ሰዎች ይህ ቁርአን አያት ለኛ ትልቅ ማሳያ ነው ብዬ አስባል። በህይወታችን ውስጥ ሁልጊዜ አንዲት ምዕራፍ ላይ እኛ እንድንቆም ተፈልጎ አላህ ሊጠብቀን ያንን ነገር ሲያመጣ እኛ ደግሞ ለተሻለው ነገር ራሳችንን ማዘጋጀት እንጂ በዛች ቀዳዳ በዛች ክፍተት የህይወት መጨረሻ አድርገን እንዳናስብ ይፈልጋል አላህ ስብሓነው ተዓላ። ያ ነው ከራስ ያለፈ መጠበቂያን ነገር አላህ ሲያስቀምጥ፣ ለነገራቶች ምክንያትን ሲያደርግ በሩን ይዘጋዋል። ነገራቶችን ዛሬ ሙስተሂል የሆኑ እማይቻሉ አይመሰሉ አድርጎ ያቀርባቸዋል። ነገሩ ግን በተቃራኒ ነው ይለውጠውና አላህ ስብሓነው ተዓላ አዲስ የሆነ መጠበቂያ አዲስ የሆነ የአላህ አለኝታ ያለበት የበለጠ እንደውም ለኛ የተሻለ ነገሩ ይዞልን እየመጣን እየመጣ ጎድሎናል። በሕይወታችን ውስጥ የተበሱ የተቀደዱ በጣም ብዙ ነገሮች ገጥመውናል። የተቀደዱት ሁሉ ግን እኛን እኛ ሊያጎድሉ እኛ ሊያሳንሱ እኛም ባዶ ሊያስቀሩ አልመጡም። ምናልባት እኛ ሊጠብቁ ለእኛ የተሻለ ነገር ሊያበስሩ ሊሆኑ ይችላሉ። የቁርአን አያት የሚያሳየን ይህን ነው። ምን ያክሎቻችን በአግባብ ተረድተነዋል? ምን ያክሎቻችን በዱኒያ ላይ የመጡብን ስብራቶች ሁሉ መጥፊያ መስለውን እጅ ሰጥተናል?